የሰለፎች ንግግር በረመጣን ወይም ደግሞ ስለ ረመጣን የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ላይ እንሻላ ባለፉት ክፍሎቻችን የሰለፎቻችንን ስለ ረመጣን፣ ስለ ጾም፣ ስለ ዒባዳ የተናገሩትን ንግግር ተመልክተናል። እንሻላ ዛሬም ደግሞ የሌሎች ሰለፎቻችንን ቀደምቶቻችንን ንግግሮች እንመለከታለን። ማለት እንሻላ ካነ እብኑ መክሑልን የቁሉ እብን መክሑል የሚባለው ሰው ምን ይላል?

የነበሩ ሰዎች የነሱ ሽታ ነው የጾመኞች ሽታ ነው ይላቸዋል አላ ስብሃነ ወተዓላ አለ ኢብን መክሑል ነው እንደዚህ የሚለው ሌላኛው የሌላ ሰለፍ ደግሞ ንግግር እንደዚሁ እንመልከት የመጀመሪያው ላይ እንደ ተዕሊቅ ለማስቀመጥ ያክል ጾመኛ ምን ያክል ደረጃ እንዳለው የሚያሳይ ንግግር ነው የጾመ ሰው ዱንያ ላይ የሚጠቀመውን አኼራ ላይ የሚያገኛቸው ነገሮች በጣም የላቁ የጀነት ሰዎች ጭምር ጀነት ውስጥ ያሉ ሰዎች ጀነት ገብተዋል ከ ነገር ግን በጾመኞች ይቀናሉ በዚህ በዚህ ሁኔታ ማለት ምክንያቱም ጾመኛ ያለው ደረጃ እጅግ እጅግ የላቀ ስለሆነ ማለት ነው ሌላኛውን የሰለፍ ንግግር ስንመለከት ሚን አቅዋሊ አቢ ሓቲም ከአቢ ሓቲም ከሚባሉት ከሳቸው ንግግሮች ውስጥ ሽዓሩ ልሙእሚኒነ ፊ ልቅያመቲ አተሕጂሉ

ከሌሎቹ ህዝቦች የሚለዩበት የሚያደርጋቸው ነው አሉ። ሌላኛው ደግሞ መለያቸው ደግሞ በጾም በአፎቻቸው ጥፍጥና ከአፎቻቸው በሚወጣው ሽታ ጥፍጥና፣ በዛም ይለያሉ አሉ። በምን ይለያሉ? በሁለት ነገር። አንደኛ ወዱ በሚያደርጉበት አካላቸው በማብራት ፣ ሁለተኛው ደግሞ ጾመኛ በመሆናቸው፣ በዛ በሁለቱ ይለያሉ አሉ። እሳቸው ይህን ያነሱት ሙእሚን ሁለቱንም ነገር ላይ እንዲለፋ ሁለቱም ነገር ላይ እንዲታገል ሶላቱም ላይ እንዲጠነክር በጾምም ላይ እንዲበረታ ከማሰብ አንጻር ነው ይሄንን ያሉት ይላል ጸሐፊው። ጾም በጣም ትልቅ አጅር ያለው፣ ሶላትም ደግሞ እንደዚሁ የዲን ምሰሶ የሆነ መሰረታዊ ነገሮች ናቸው ሁለቱ። ሁለቱን አላህ ያግራለን